ኮከብ 881 መሰላል። የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት፣ ፈጣን አስተማማኝና ቀላል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳይ እንለፍ። የቻምፒየንስ ሊግ፣ የእንግሊዝ ፕሪምየር ሊግ ጉዳዮችን እናንሳ። በሚቀጥሉት ሁለት የፕሪምየር ሊግ ጨዋታዎች ከትልልቆቹ የእንግሊዝ ቡድኖች መካከል የተወሰኑት የቻምፒየንስ ሊግ ቦታን ሊያጡ ይችላሉ። አንዳንዶቹ ለምሳሌ እንደ አርሰናል አይነቱ ቡድን በሂሳባዊ ስሌት የቻምፒየንስ ሊግ ቦታ ሊያጣ ይችላል። ማቴማቲካሊ ያንን እድል ሊያጣ ይችላል። ምክንያቱም ከኒውካስል ጋር ነው የሚጫወተው። አይደለም ኒውካስል በዚህ ዓመት አርሰናል ሶስት ጊዜ አሸንፎታል። ስለዚህ ጥሩ ሪከርድ አለው። ባለፈውም ዓመት እንዲሁ አሸንፎታል። ከባድ ጨዋታ ይሆናል። ሁለቱን ሁለት ነጥብ ብቻ ነው የሚለያቸው። አርሰናል ደግሞ አንድም ምናልባት በቻምፒየንስ ሊግ ላይ የበለጠ በማተኮሩ ምክንያት ሊሆን ይችላል። በፕሪምየር ሊግ ካለፉት ስድስት ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። ኒውካስል ጥሩ ፎርም ላይ ያለ ነው። ያው ከአርሰናል ጋር የነጥብ ልዩነቱን ወደ ሁለት ማጥበቡ ብቻ ሳይሆን ሶስተኛ ስፍራ ላይም የተቀመጠ ቡድን ነው። ከባድ ጨዋታ ነው የሚሆነው። መጨረሻ ላይ ከሳውዝሃምተን ጋር ይጫወታል። ሳውዝሃምተንን ለማሸነፍ ያለው እድል በተለይ ጨዋታው ትልቅ ኮንሲኩንስ ያለው ሲሆን ሰፊ ነው፣ ምንም ጥያቄ የለውም። ግን ምን አደረገ? ሳውዝሃምተን ባለፈው ሳምንት ሲቲን ነጥብ አስጣለ። በፕሪምየር ሊግ የደርቢ ካውንቲን የአነስተኛ ነጥብ ሬከርድ በመጥፎ ለማሻሻል ይወዳደር የነበረ ቡድን። እግር ኳስ እንደዚህ ማይተነበይ ነገር ነው እና ትልቅ እድል አለው። ሁለተኛ ስፍራ ላይ የተቀመጠው ከሁለት ሳምንት በፊት ይህንን የምናወራ አይመስለንም ነበር፣ ግን ቢያንስ በሂሳባዊ ስሌት አርሰናል ከቻምፒየንስ ሊግ ስፍራ ውጪ ሊሆን የሚችልበት ስጋት አለ። ኮስተር ብሎ የኒካስልን ጨዋታ መጫወት ያለበት ለዚህ ነው። ኮስተር ብሎ የሳውዛምተንን ጨዋታ መጫወት ያለበት ለዚህ ነው። ሁለተኛ የማጣት ብቻ ሳይሆን ከአንድ እስከ አምስት ውጪ የመሆን ስጋት አለ። ይሄ ስጋት ማቴማቲካል ስጋት ነው፣ ግን ከሌሎቹ ከሲቲና ከቼልሲ አንጻር ከታየ ደግሞ ትልቅ ስጋት አይደለም ያለበት ግን በዚህ ምክንያት የኒውካስሉ ጨዋታ አሁን ቀላል ክብደት የሚሰጠው አይደለም እንደው በቀጥታ ካያችሁት የሁለተኛ ስፍራ ላይ ለመዝለቅ ለአርስናል የአርስናልን ቦታ ለመቀማት ኒውካስል የሚያደርገው ጨዋታ ነው በፕሪሚየር ሊግ ባለፈው ኖቬምበር በሴንት ጀምስስ ፓርክ በአሌክሳንደር ይስሐቅ ጎል አማካኝነት አሸንፎታል የደፍፒ የሊግ ካፕ ሁለቱንም የደርሶ መልስ የግማሽ ፍጻሜ ጨዋታም ሁለቱንም ጨዋታዎች ሁለት ለዜሮ ሁለት ለዜሮ አሸንፎታል። በቅርብ ጊዜ አርሰናል ሪከርድ ከኒውካስል ጋር ጥሩ አይደለም። ግን አርሰናል ብቻ ሳይሆን ማንቸስተር ሲቲም፣ ቼልሲም ከቻምፒየንስ ሊግ ውጭ የመሆን ስጋት አላቸው። ይሄ ደግሞ የበለጠ አደገኛ የሚሆነው ለእነዚህ ቡድኖች ለሶስቱም ትልልቅ ቡድኖች ማለት ነው። ከአንድ እስከ አምስት ያሉት ቡድኖች በቻምፒየንስ ሊግ የሚሳተፉበት እድል ነው። ስለዚህ አንድ ተጨማሪ የኮታ እድል አለ። ቢሮ ከ1 እስከ 4 ነው፣ ከ1 እስከ 5 ነው። ስለዚህ እድሉ ሰፋ ብሏል። በእንግሊዝ ክለቦች የዩኤፋ ኮፊሽንስ ምክንያት አምና ለጣሊያን ለጀርመን የነበረው ድል አሁን ወደ እንግሊዝ ነው የመጣው። ከ1 እስከ 5 ም ሆኖ ከ1 እስከ አምስት ውስጥ አለመካተት ምን ያህል መጥፎ የውድድር ዘመን እንዳሳለፉ እንደ ቀን ፀሐይ አጠርቶ የሚናገር ይሆናል ማለት ነው። እንዳነሳሁት አርሰናል ካለፉት ስድስት ጨዋታዎች አንዱን የፕሪምየር ሊግ ጨዋታ ብቻ ነው ያሸንፈው። የወረደውን ኤፕስዊች ታውንን አራት ለዜሮ ከሜዳ ውጪ ያሸነፈበት ጨዋታ ነው። ክፉ ቢሆንባቸው እና አርሰናል የመጨረሻዎቹ ሁለት ጨዋታዎች ማሸነፍ ተስኖት ተሸንፎ የቻምፒየንስ ሊግ ስፍራን ቢያጣ ሊኖር የሚችለውን ምላሽ መገመት ይቻላል። አሁን ራሱ ባለፉት ጥቂት ዓመታት አርሰናል ባስቀመጠው ከፍተኛ ስታንዳርድ ምክንያት በአርሰናል ስታንዳርድ ምክንያት ነው ይሄ የሆነ ባለፉት ጥቂት ዓመታት ስኬታማ ዋንጫ ሲቀር ስኬታማ በመሆኑ ምክንያት ስኬት ምንድን ነው? ልንከራከርበት እንችላል። መጨረሻ መጨረሻ ላይ አንድ ቡድን ብቻ ነው አይደለም ዋንጫ የሚወስደው ስለዚህ የተቀሩት አስራ ዘጠኝ ሙሉ ፌል አድርገዋል አንልም። ስለዚህ ባለፉት አመታት በእኔ እምነት በጣም ስኬታማ ነበር አርስናል እዚህ ላይ ዋንጫው ቢጨመር ምንድን ነው ቼሪዮን ደ ኬክ ይሆናል፣ የተሟላ ስኬት ይሆናል። ግን የዛሬ ስድስት አመት የዛሬ ሰባት አመት አርስናል ለዋንጫ ይፎካከራል፣ ቻምፒየንስ ሊግ ግማሽ ፍጻሜ ይደርሳል ብሎ ለማሰብ በሚቸግር ሁኔታ ውስጥ ነው የነበረው። ሁለት ተከታታይ ውድድር ዘመን ስምንተኛ ሆኖ የጨረሰ ቻምፒየንስ ሊግ እንኳ የራቀው ቡድን ሆኖ ነበር እና አርቴታ ጊዜ ቢወስድም በመጨረሻ ይህንን ታሪካዊ የሲቲ ቡድን ትሬብል ያሳካን፣ አራት ተከታታይ ዓመት የሊግ ዋንጫን ያሸነፈ ቡድን እስከ መጨረሻው ዕለት ድረስ የሚገፋ ቡድን ሆነ እና ያኔ ከቡድኑ መለወጥ ጋር የደጋፊውም ኤክስፔክቴሽን ይለወጣል፣ የሚዲያውም ኤክስፔክቴሽን ይለወጣል። ስለዚህ ከስኬት ያነሰ ይሄ ዋንጫ ከማሸነፍ ያነሰ ነገር ሁሉ ፌለር ነው ማለት ተጀመረ። ቻምፒየንስ ሊግ ሴሚፋይናል ደርሶ መውደቅ እንኳን እንደተሟላ ስኬት የማይቆጠርበት ሁለተኛ ሆኖ ከሲቲ በሁለት ነጥብ አንሶ እንኳን እንደተሟላ ስኬት የማይቆጠርበት ጊዜ ሆነ። ለምን ሆነ? አርሰናል ስታንዳርዱን ከፍ አደረገውና የሰዎች ኤክስፔክቴሽን ከፍ እያለ ሄደ እንጂ ስምንተኛ ስምንተኛ እየሆነ ሁለት ተከታታይ ውድድር ዘመናት ላይ ያጠናቋል። እሺ አሁን ቢከፋና ድንገት ከቻምፒየንስ ሊግ ቦታ ውጭ ቢሆንስ? ጠባብም ቢሆን ይሄ ማቴማቲካል ፖሲቢሊቲ አለ። ኒውካስልን ካሸነፈ ይዘጋል። ሁድ ግን እስከዛ ድረስ ክፍት ነው ለዲቤት። አሁን ቼልሲ ዛሬ ማንቸስተር ዩናይትድን ቢያሸንፍ ስልሳ ስድስት ነጥብ ይሆናል። ከአርሰናል በሁለት ብቻ ያንሳል። ሲቲ በዚህ ሳምንት ኤፍ ኤ ካፕ ፋይናል ነው ስለኛ ያለው፣ ስለዚህ አይጫወትም። ግን ቡድኖቹ ተቀራራቢ ነጥብ ላይ ነው ያሉት። አስቶን ቪላም፣ ኖቲንገም ፎረስትም፣ ኒውካስልም ሌሎቹ ከቢግ ሲክስ ውጭ ያሉት ቡድኖችም ከሊቨርፑል በስተቀር የቻምፒየንስ ሊግ ቦታን ያረጋገጠ ቡድን የለም። ሊቨርፑል ብቻ ነው የቻምፒየንስ ሊግ ቦታን መቶ ፐርሰንት ያረጋገጠው። ሌሎቹ በሙሉ አስር ፐርሰንት ይሆን አምስት ፐርሰንቱ የተለያየ ነው እንዳሉበት የደረጃ ሰንጠረዥና እንዳላቸው ነጥብ ግን ነው ከቻምፒየንስ ሊግ ውጭ የመሆን ጠባቢውን ሰፊ ይድላል ወይም አደጋ አለ። እና አርስናል ከቻምፒየንስ ሊግ ውጪ ከሆነ ሊኖር የሚችለውን ቀውስ መገመት ትችላላችሁ። ትልቅ ጥያቄ ይነሳል። አሁን ሁለተኛ ሆኖ ቻምፒየንስ ሊግ ሴሚፋይናል ደርሶ አላረካ አላጠገብ ካለ ከዛ ያነሰ ከሆነ ውጤቱ ተጨማሪ ጥያቄዎች መነሳታቸው አይቀርም። ተወደደም ተጠላ ሚካኤል አርቴታን በተመለከተ እኔ ብዙ ኢራሽናልን ብለው እሱን በዚህ ሰዓት የእሱን የማሰልጠን ክሬደንሻል ጥያቄ ምልክት ውስጥ የሚገባ አድርጎ ማቅረብ የአጭር ትውስታ ሰለባን ማለት ነው። እኔ እንደዛ ነው። ብዙ አምጥቶታል ይሄንን ቡድን። የተሳሳቷቸው ባለፈው ክረምት ስህተትም ይሁን ፔሳር፣ ብቻ በአንዳች ምክንያት ቡድኑን አላጠናከሩም። ባለፈው ጥር እነዛ ሁሉ ጉዳቶች እየታዩ ምናልባት ተጫዋቾች አላመጡም። ይሄ እሱንም ቦርዱንም የሚመለከት ነው። ግን ኒውካስልን ካሸነፈ ጥያቄዎቹ ቢያንስ ለዚህ ሲዝን የቻምፒየንስ ሊግ የተሳትፎ ቦታ ጥያቄ አይሆንም የሁለተኛ ስፍራነቱንም ከሞላ ጎደል ያስተማምናል ማለት ነው ምክንያቱም ከሲቲ ጋርም ሰፊ የጎል ልዩነት ስለሆነ ያለው ማንቸስተር ሲቲ ኤፍ ካፕን ከተጫወተ ከአራት ቀን በኋላ በቅርብ ጊዜ አርሰናልን ወደ ኤምሬት ሄዶ ያሸነፈውን በዚሁም የውድድር ዘመን ራሱ የጓርዲዮላን ቡድን የረታውን ለመግጠም በጣም አስቸጋሪ የሆነውን የአንዶኒ ኢራዮላን ቦርን መዘን ያገኛል። ይሄ ቀላል ጨዋታ አይደለም፣ ለጓርዲዮላን ቡድን ቢሆን የመጨረሻው ጨዋታው ደግሞ ወደ ማርኮስ ሲልቫ ፉልሃም ተጉዞ የሚያደርገው ጨዋታ ነው። እየጠበበ ነው፣ ግን የማርኮስ ሲልቫ ፉልሃም በኮንፈረንስ ሊግ የመሳተፍ ሂሳባይ ይድላሉ። ሁለቱም ጨዋታዎች ቀላል አይደሉም። አንደኛው ለንደን ላይ፣ አንደኛው ማንቸስተር ላይ ኤቲሃድ ላይ የሚደረጉ ጨዋታዎችን ቢሆኑ አሁን ባለፉት ጨዋታዎች ላይ በተለይ ደግሞ በሳውዝሃምተኑ ጨዋታ ላይ የነጥብ መጣል በመጠኑ ዲሞራላይዚንግ ነው። ቡድኑ እያገገመ ነበር አይደለም። የጥር ዝውውር በተለይ የኦማር ማርሞሽ ዝውውር ስኬታማ ነበር እስካሁን ድረስ። ግን ሀላንድ መጣና ሃላንድን ለመተቸት ሳይሆን፣ ግን እየሰራ የነበረ ኬሚስትሪ ነበር ከሀላንድ ውጪ። ልክ እንደ ቀድሞቹ አመታት ዘጠኝ ቁጥር ሳይኖረው በፊት ቡድኑ እንደሚጫወተው ማጥቃቱ የወል ነበር። አንድ ተጫዋች ብቻ ጎል እንዲያስቆጠር የሚጠበቅበት አልነበርም። ስለዚህ የበለጠ ያ የቲም ኤሰንስ ነበረው። ግን የሃላንድ መምጣት የተወሰነ ያንን ሞመንተም አናገው እና እዛ ጨዋታ ላይ ጎል ማስቆጠር ተስኖት ወጣ። ምንም ያህል የጎል ሙከራ ቢያደርግ የአሮን ረምስዴልን መስመር ማለፍ አልቻለም ኳሱ እና ነጥብ ጣለ በሳውዛምተን። ይሄ ከጨዋታ ፊት ሊታሰብ የሚችል አልነበር። ስለዚህ ቀጥለው ያሉት ጨዋቶች ደግሞ ከሳውዛምተን በበረቱ ቡድኖች የሚፈተንበት ነው። በተለይ ደግሞ የኤፍኤ ካፕ የፍጻሜ ጨዋታ ከተደረገ ከአራት ቀን በኋላ በዛ ምንድን ነው ኤክስታሲ ላይ የዛ ስሜት ላይ እያሉ ድል ካደረጉም ከተሸነፉም ባለ ጨፍጋጋ ስሜት አራት ቀን ጊዜ ውስጥ ነው የበለጠ ፊዚካል ከሆነ የሳምንቱን አጋማሽ አርፎ ከሚመጣ ቡድን ጋር የሚጫወተው። ስለዚህ ቀላል ቀላል ጨዋታ አይሆንም። ሲቲ ከቻምፒየንስ ሊግ ውጪ ከሆነ በፋይናንሱ አይመስለኝም ትልቁ አደጋ። ለአርሰናል የቻምፒየንስ ሊግ ገንዘብ በጣም ያስፈልጋል። መቶ ሚሊዮን ፓውንድ ገደማ አግኝቷል በዚህ አመት ግን የአርሰናል ሞዴል የሰልፍ ሰስቴነብል ሞዴል የሚባለው ስለሆነ ክለቡ የሚያገኘው የሚያወጣው እንደ ከውጭ የሚመጣ ቤኔፋክተር የለውም። ስለዚህ ለአርሰናል በጀትም ትልቅ ትርጉም አለው። ተጫዋቾች ደህና ደህና ስም ያላቸው ተጫዋቾች ለመሳበም የቻምፒየንስ ሊግ እግር ኳስ በጣም አስፈላጊ ነው። ለሲቲ ለጊዜው ያደጋ ላይ ሆን ይችላል። ተመልሶ ይመጣል የሚል ኮንፊደንስ የሚሰጥ ነው። ምክንያቱም ባለፈው አስር አስራ አምስት ዓመት ዶሚናንት የእንግሊዝ ቡድን ማንቸስተር ሲቲ ስለሆነ ግን ጓርዲዮላ በታሪኩ ለመጀመሪያ ጊዜ በዩሮፓ ሊግ ያሰለጥናል ማለት ነው። አሰልጥሎ ያ በዩሮፓ ሊግ ባርሴሎናም፣ ባየር ሚኒክም፣ ማንቸስተር ሲቲም ሁሉ ጊዜም የቻምፒየንስ ሊግ ተሳታፊዎች ስለሆኑ ሌላኛው ቼልሲ ነው። እኔ ለቼልሲ የበለጠ አደገኛ ይመስለኛል ከቻምፒየንስ ሊግ ውጪ መሆን፣ ምናልባት የአሰልጣኙንም ስራ ሊያሳጣ የሚችል ድረስ ሊሆን ይችላል። አሁን ለጊዜው ማሬስካ ሊሰናበት ቋፍ ላይ ነው ያለው የሚል የወሬ ንፋስ የለውም። ግን ባለፈው የውድድር ዘመን ፖቼቲኖ ከመሰናበቱ በፊትም ሊሰናበት ይችላል የሚል ወሬ አልነበረም። ከዛ እንግዲህ የቼልሲ ሰዎች እንደሚሉት የእኛ የአሰራር መንገድ የውድድር ዘመኑ ካበቃ በኋላ ነው ወደ ኋላ ተመልሰን የምንገመግመው ክለሳ የምናደርገው ባሉና የፖቼቲኖን ስራ ከለስን፣ መጀመሪያ ካስቀመጥንለት ግብ የጎደለ ነገር ነው ያደረገው። ስለዚህ ተባረረ ተባለ። እና በጊዜው እየተጠበቃ አልነበረ። ምክንያቱም ቼልሲ ከፈረንጆቹ ገና በኋላ እያንሰራራ ይመስል ስለነበር ከዛ ጊዜ እስከ ውድድር ዘመኑ መጨረሻም ድረስ ከሲቲና ካርሰናል ቀጥሎ ብዙ ነጥብ ያገኘው ቡድን ስለነበር፣ በግማሽ ሲዝን ሊካፕ ፍጻሜም ደርሷል። ኤፌ ካፕ ፍጻሜ መድረስ ነበረበት። ሲቲ ላይ ከፍተኛ ብልጫ ነበረው። ያው ጃክሰን እነዚን ኳሶች አባክኖ ነው። ስለዚህ ከሞላ ጎደል የተዋጣለት ሲዝን ባይሆንም፣ ስድስተኛ ሆኖ መጨረስ ለቼልሲ በጀትም ለቼልሲ ኤክስፔክቴሽንም በቂ ባይሆንም ግን መጨረሻ ላይ አይበቃም አሉን አሰናበቱት። አሁን ለጊዜው ባህሩ ጸጥ እንዳለ ነው። ምንም ማዕበል የለም። ግን ከቻምፒየንስ ሊግ ውጪ ከሆኑ ማሬስካ ብዙም በቼልሲ ደጋፊዎች የሚወደድ አይደለም። ደግሞ ካለፈው ይሄኛው አመት የአውሮፓውያን አመት ከገባበት ጊዜ ጀምሮ ከሜዳ ውጪ በተደረጉ ጨዋታዎች በሰበሰባቸው ነጥቦች ማነስ ከሌስተርና ከሳውሳምፕተን ብቻ ነው የሚሻሉ። ካለፉት ዘጠኝ ከሜዳ ውጪ ካደረጋቸው ጨዋታዎች ስድስቱን ተሸንፏል። ደግሞ በቀሩት ጨዋታዎች ጥንካሬም እንግዲህ የትኛውን ማንቸስተር ዩናይትድ እንደምናይ አይታወቅም። አሁን የሚቀጥለው ሳምንት የዩሮፓ ሊግ ጨዋታ ስላለበት ምናልባት ትልቅ ሮቴሽን ሊኖር ይችላል። ያ ጨዋታውን ለቼልሲ ያቀለው እንደሆነ አላቅም። ግን ማንቸስተር ዩናይትድ በዚህ አመት ከትልልቅ ቡድኖች ጋር ያለው ሪከርድ በጣም ጥሩ ነው። ወደ ኤቴ ኤቴሃድ ሄዶ አሸንፏል። አርሰናልን ከፌ ካፕ አስወጥቷል። በአንደኛው የፕሪምየር ሊግ ጨዋታ ኦልትራፎርድ ላይ አቻን የተለያየው ሊቨርፑልን አንፊልድ ላይ ገጥሞ አቻን የተለያየው ከሲቲ ጋር በሁለቱም ጨዋታዎች አልተሸነፈም። የኦልትራፎርድም ጨዋታ አቻ ስለነበረ ያለቀው ምክንያቱም ይሄ የአሞሪም ቡድን ሴት አፕ በተለይ ከትልልቆቹ ጨዋታዎች ጋር ከትልልቆቹ ቡድኖች ጋር ሲጫወት 30 ፐርሰንት ኳስቢዝ፣ 28 ፐርሰንት ኳስቢዝ ብዙ ግድ የሚለው አደለም። ስለዚህ በባክ ፋይፍ ይጫወታል፣ በሎ ብሎክ ይጫወታል፣ በመልሶ ማጥቃት ይጫወታል። ቼልሲ እንደዚህ አይነት ቡድኖችን ሲገጥም ይቸገራል። ስለዚህ አይታወቅም። ለነገሩ አሞሪም የትኛውን ቡድኔ እንደማ እኔም አላቅም ይላል። ዩናይትድ አይገመትም። እንዲሁ በደረጃ ካየነው አስራ አምስተኛ የሆነ ቡድን ጨዋታው ቀለል ማለት አለበት ትሉ ይሆናል። በተለይ ደግሞ ሀሳብ ያለበት የዩሮፓ ሊግ ፍጻሜ ሀሳብ ያለበት ተጫዋቾችን ከጉዳት የመጠበቅ ሀሳብ ያለበት ቡድን ሲሆን ግን ቼልሲም አይገመትም አይገመትም። ቀጥሎ ደግሞ የመጨረሻው ጨዋታ ከኖቲንገም ፎረስት ጋር ከሜዳ ውጭ በሲቲ ግራውንድ የሚደረግ ነው። ኖቲንገም ፎረስት ራሱ ደግሞ አሁንም የቻምፒየንስ ሊግ የተሳትፎ እድል ያለው ቡድን ከቼልሲ ጋር በነጥብ በአንድ ብቻ ነው የሚያንሰው ፎረስት። ስለዚህ ያ ጨዋታ ምንድነው፣ ዊነር ቴክሲቶል እንደሚባለው ሁሉንም ነገር የሚወስን ጨዋታ ሊሆን ይችላል። በእነዚህ ሁለት ጨዋታዎች የቻምፒየንስ ሊግ ስፍራን ካላሳካ ኢንዞ ማሬስካ አይሰናበትም ለማለት ያስቸግራል። ግን እሱ ብቻ ሳይሆን አጠቃላይ የክለቡ ሞዴልም በድጋሚ በትልቅ ጥያቄ ምልክት ውስጥ ይወድቃል። ምክንያቱም ቼልሲ ባለፉት ዓመታት ይሄ የፒኤስአር የሚባለውን የፕሮፊት ኤንድ ሰስቴይነቢሊቲ ሩል የሚባለውን ወይም የፕሪምየር ሊግ ፋይናንሽያል ፌር ፕሌይ የሚባለውን ለማሟላት አንዴ የቼልሲን ሁለት ሆቴሎች ይሸጣል እዛው ለእህት ካምፓኒ አሁን ደግሞ በቅርብ ጊዜ እንደምታውቁት እኔ ሰምቼ አላቅም የሴት ቡድኑን ሸጠ የቼልሲ የሴት ቡድን ተሸጠ ምክንያቱም ገንዘብ ተገኘ ከዛ ሁለት መቶ ምናምን ሚሊዮን ፓውንድ እንደዚህ አይነት ሊቨር ሁሌ አይኖርም እና ክለቡ የግዴ የቻምፒየንስ ሊግ ገንዘብ የሚያስፈልገው እንደ ላይፍ ላይን ነው የግዴታ የሚያስፈልገው ነው በ ብሉኮ ባለቤትነት ቼልሲ መተዳደር ሲጀምር ከአስራ ሁለት ወር በፊት የቻምፒየንስ ሊግ አሸናፊ ነበር። ግን በነዚህ ሰዎች ስር ሶስት አመት አንድም ዋንጫ አላሸነፈም፣ አንድም ጊዜ ቻምፒየንስ ሊግ አልተሳተፈም። ለቼልሲ በተለይ በጣም የከፋ አደጋ ነው። ስለዚህ ሌሎቹ ቪላ፣ ፎረስት፣ ኒውካስል እንዲህ አይነት የትልቅ ቡድንነት ሸክም የሌለባቸው ቡድኖች ከእነዚህ ሶስት ቡድኖች ቢያንስ የአንዱን ቡድን የቻምፒየንስ ሊግ ስፍራ የመቀማት እድላላቸው ከዛሬ ጀምራል። ለአስር ቀን ያለማቋረጥ የፕሪሚየር ሊግ ጨዋታ እናያለን እስከሚቀጥለው ሳምንት ድረስ ፕሪሚየር ሊጉ እንደዛ ነው ያደረገው። ይሄ ሀይለኛ አጨራረስ ለማድረግ ማለት ነው። ለዛሬ ጨርሰናል። ሆሊስቲክ ልዩ የጥርስ ሕክምና ክሊኒክና ሪፍፒ አጋሮቻችን ነበሩ። የአራዳ ኤፍኤም ዝግጅቶች ከኛም በኋላ ይቀጥላሉ እስከ ሌሊት ስድስት ሰዓት ድረስ። ስለምታደምጡን እያደመጣችሁን ስለምትውሉም እናመሰግናለን። በእኔ በኩል በደህና ዋሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቡ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።